ቲክቶክ ለማኝ ካደረገን በኋላ ትምህርት ቤት ትተን አልገባችሁ ትቷል እኮ። እዚህ ህዝብ እኮ ትምህርት አይማርም። ኢትዮጵያ ላይ አንድ የእውቀት ማነስ አለባት። ይሄ ገንዘብ በቃ ልመና በልመና ይጣፍጣል ታውቃላችሁ። ይልዩ ልመና ገንዘብ የቲክቶክ ብር በጣም ስለሚጣፍጥ የእውቀት ማነስ አለባት። እና በዛ ላይ ደግሞ ያፍ ወለምታ ነው ብላ እንኳን ቢሆን በዚህ ደረጃ አንድ ፍሬ ልጅ ትገደል? ይሄ ቅናት ነው ያስመሰለባችሁ ያሆለምታሉ ብላችሁ ካለች በቃ ፍቷት። ምን ትገደል? ምናምን ምንም ሰብ ወንጀል የሰራ ህፃናትን የደፈረ እያለ እንደዚህ ብላልሽ ትገደል? እንደዚህ ያለ ነገር አይገባኝም። እና ፍጡ በቃ ምድ ጀግና ለኝ አላችሁመቼስ ምታስፈራራት ኢትዮጵያ ውስጥ ስለሆነች ነው እማምላክን ኢትዮጵያ ውስጥ ትንንሽ ጎመሰራ እና እኔ ለሚኪ አድርሱልኝ፣ የሚኪ ብልጽግናዎች ቪዲዮን ሲያንሸራሽኑት ፌስቡክ ላይ ይቻለሁ። ሚኪ ፊት አውራሪ አንተ ቦርቧራ፣ ምንም አታውቅም፣ ወደርክም ጠላክም። ሀቢባ ልክ ከብልጽግና ጋር ነው የምሰራው አውቃ እያሳተችክ ነው ያለችው። አይቼ ማለፍ አልችልም። ነገ ሚኪ ታሰረ ሚኪ እንደሆነ ሲባል አይችዝም ማለት አልፈልግም። ኦኬ ሚኪን ምን አለችው? አገር እናታችን በዕዳ ተይዛለች እና መክፈል አለብን የአገር ዕዳ ብላ በቅኔ ነገረችው ማለት ነው። ቃ ያው አብይ ብር ክፈሉ ያለው ሚኪ ደግሞ ወጀሳ ማራደ እናቴ ሞታለች፣ እናቴ ከሞተች ቆይታለች አለ። ከዛ አገር ሞታለች ብሏል ብሎ እግዚአብሔር ፌስቡክ ላይ ብታምኑም ባታምኑም ከአንድ ሚሊዮን በላይ ሰው አይቶታል። ኦኬ እና ይሄ እንደ ቀልድ እንትን የምትለው ነገር በኋላ ዋጋ እንዳያስከፍል። ሚኪ አቡፋኖ ታሰራ ኢትዮጵያ ገብታ ሸቤ ገባች። እኔ ግን ፌ ብታስታስዋል እኮ አቡፋኖ ኢትዮጵያ ገብቱ ሸቤ ያስገቡት እና ሚኪ ፊታውራሪ ተጠንቀቅ። ሚኪ የእኔ በጣም ነው። ሚኪን ምወደው። ነገ ታሰረ ምናምን እንዲባል አልፈልግም። ስለዚህ እቺ ሀቢባ ቀስ እያለች ምን አርጎ ታሰረ እድል እንትን ነው ኢትዮጵያ ገብቶ ያው መንግስትን ሲሳደን ምናምን አልነበረ ከዛ ሻቤ ያስገቡታል። እኔ እኮ መንግስትን ሰርባችሁ ሰርባችሁ በአደባባይ ደግሞ ኢትዮጵያ መገቡ ነገር እንደነ ዩሪ ቁጭ ብላችሁ በቪዲዮ በንትን በፎቶ ፖለቲክ ትሰሩም እንዴ? በግላጅ ያወሩ ያወሩና ሸነጥ ሲያደረጋቸው ብር ሲያገኙ ሽቅል ሽቅል እዚህ ቲክቶክ ሊያደረጉና ላጥ ብለው ይሄዳሉ። ጠበቅ ብላችሁ እንደሄዳቸት ምን ሆነ ዚዳይ ህጅ እኮ መጣ። አደባባይ እዚህ ትሳደቡ ትሳደቡና መንግስትን ከዛ ድሮን ይለቃችሁ ነው እንዴ? አው አው። ከዛ ደሞ ስትሄዱ ለሰዓት ሳውቁ እንደዚያም በቪዲዮ መንግስት የምትቃወሙ ከሆነ እንትን የምትሉ ከሆነ ከባር ነው ስትሄዱ፣ ሹልክ ደሞ በሰም ብላችሁ ሹልክ ከቲክቶክ አውቃችሁ ለሳምንት ጠፋ ትላላችሁ፣ እንደኔ ማለት ነው። ጠፋ ትሉና ከዛ በኋላ ሹልክ ብላችሁ ምንም ፎቶ ሳትፖስቱ ምንም እጃችሁን ሳይበላችሁ ማለት ነው፣ ፎቶ ምናምን እንዳትፖስቱ ጥልቅ ብላችሁ ሄዳችሁ ቤተሰቦቻችሁን አይታችሁ ተመልሳችሁ ጩሪን ብላችሁ ስትመጡ አሪፍ ነው። ግን ለከሌ ለከሌ ለእናት ብቻ ነገራት እየመጣው ነው ብለሽ እና ያው እንግዲህ ታሰረ። ጌታዬ ነው እንዴ ብዬ በድብቅ ነው ሄዶ እና ለምን ነገር ልጅቱ አንድ እውቀት ማነስም ነው። ሁለት ደግሞ አንዳንድ ጊዜ ሰው ናችሁ፣ ሰው ስትሆኑ ተሳሳት አላችሁ። ያፈ ለምታ ያለ ነው። አታካብዶ የናይል ምታካብዳላችሁ? መቼስ ኢትዮጵያ ስለሆነች እንጂ፣ ከሀገር ውጭ የሆነ ሰው ቢሆን ማለት ነው። ምንም አታመጡ፣ ምንም አታመጡ። ለፍልፋችሁ፣ ለፍልፋችሁ ነበር የሚበቃ ጃኒ። ግን እንደዚህ ብልግነት እናገራለች። እኔ ግን ማርያም ቪዲዮዋን ካላየው አላምንም። እናንተ በጻፋችሁልኝ አላምንም። ሼት የሚለብሱት ነዛ ነው አለች፣ ግልብ ለማድረግ ወቸው፣ ጉዳለ ጉራጌ ይገርማል። እና ሚኪ ሚኪ እረፍ ሚኪ እየ በቀልድ የምታውራው ነገር በኋላ ዋጋ እንዳያስከፍልክ። ሚኪ ፊት አውራሪ ማስጠንቀቂያ ነው ነግሬ ያለው፣ በኋላ ከርቸሌ እንዳትገባ፣ እንደና ቡ ፋኖ ከርቸሌ እንዳትገባ ሚኪማ ያለው ማለ። ሀቢባ አሁን ምን አስባላት? እቺ ስታስጠላ! እንደ እሷ ሴትዮ ጤና የላት አገር በእዳ ተይዛለችና ሀቢባ እንዲ ያለችው ሚኪን፣ አገር በእዳ ተይዛ እናታችን በእዳ ተይዛለች፣ ለዛ እናታችንን እዳ እንክፈል አለችው። ሚኪ ደግሞ በቅኔ እናቴ ሞታለች አላለም። ከዛ አሁን ምን ምን አሉ ሀገር ሞታለች ብሏል ሚኪ እያሉ ቪዲዮዎች ከፌስቡክ እየተዘዋወረ ነው ያለው። በኋላ የሚክዬ አንተ ቦርቧራ ነው ምንም አታቀም። ጉድ እንዳትሆን ጉድ እንዳትሆን። እኔ ዛሬ ጥዋት እንዳየሁኝ አንድ የሆነ ፌስቡክ ላይ የምከታተለው ሰው አለ በጣም ካድሬ በቃ የአብይ እንትን ነው። አንድ ደግሞ ስልጤ ታውቃችሁ፣ ታውቁታላችሁ። ስልጤ በጣም የምጠራው ሰው አለ የሆነ ጊዜ ካድሬ ነው። ስልጤታ ቁጥራቸው ስሙ ጠፋብኝ። እሱ ሁሉ ፌስቡክ ላይ ነቁቷል። አይገርማችሁ ሚኪ እና ሚኪ አሁን አስቡ። አይደለም የተናገረው ገባችሁ? እና እሷስ ጌሟን ብትጫወትስ ምን ይሄንን ነገር ለእሷስ ባላት እና አንቺ ሀቢባ በጣም መሰሪ ናት። እግዚአብሔርን እኔ ሀቢባ ከእንቴሽ ነው ያለሽ አሁን ይሄንን ስልሽ ኦፍኮርስ ከሚኪንና ከሀቢባ ባናቶት ተከል ሀቢባ ኒያ ሚኪን ነው የምወደው። ድፍን አምስት ዓመት ማቆም ሚኪን ነገ ታሰረ ብዙ መከራ ናት ናይሉን ፖስቶታል አያሻ እድልዬ፣ ፌስቡክ ላይ ሂጂ። እኔ ፌስቡክ ላይ ነው ማየው። ፌስቡክ ላይ ታውቃላችሁ እነዚህ ካድሮች በጣም ነው እንትን የሚሉት። ወደ ስምንት መቶ ሺህ ሰው አይቶታል ፌስቡክ ላይ የሚኪን ጠገበ አገር ሞተች እኮ ነው ያለው እያሉ ቅኔ ነው እያሉ ፖስተውታል ማለት ነው ስለዚህ ሚኪ በኋላ ኦልክ ይሄ ለማይረባ ጌም ብለህ ከቺ ሴትዮ ዋጋ ታስከፍልሃለች ለምን ሲጀመር ሁሉም ኢትዮጵያዊ ሰምቷል አይደል እንዴ እናታችን በብድር ተይዛለች እዳ እንክፈል ምን አስባለሽ አንቺ አቢባ አንቺ የድር ኩባያ አፈርቢ አፈር አስበላሽ ልጁን አሁን እንትን ውስጥ ልትቀችው አይን ውስጥ ልቀችው። አንቺማ እንደ እንትን ዛ ምን ኳታር መቶ አይዝሽም መቼስ እንደ ልብሽም ብትናገሪ። ስለዚ እኔ ሀቢባ ሀቢባ በቀደም ከአድሬናት ሀቢባ ስላችሁ ቀንተሽ ነው። እዚ እናንተ ቅናት ደግሞ ምንም የማይታወቅ ነው። ሁሉ ነገር ቀንተሽ ነው እናንተ። ስለምትቀኑ ሰው ሁሉ የሚቀና ይመስላችኋል ማለት ነው። እኔ እግዚአብሔር በላይ ነገር እያመሰገንኩ ምኖር ሴት ነኝ እድሜ ጤና ስለሰጠኝ ዛሬን ቀን እንዳያት ስለፈቀደልኝ የማመሰግን ሴት ነኝ። በምንም አልቀና ግን በቃ ሚኪ ምንም አያውቅም። በችግር ተጣጥሮ እዚጋ የደረሰ ልጅ ነው። ነገ አንድ ነገር እንዳይሆን ምከሩት፣ ለብርጅስቶንም ጽፌላታለሁ። እግዚአብሔር እኔ ሚኪ ያሳዝነኛል። ምንም እኮ አያቅም ሚኪ ቦርቧራ ነው። ስለዛ አንተ ደግሞ ካድሬ የአብይ ቂጥላሻ አለ ማለት ነው። ስሙ ስሙ ጠፋብኝ። ቆይ የለጠፍ ከሆነ አንሳ፣ አንጀትክ ይለጠፋ። አንተ ግማታም ማለት ነው። አሁን እሱን አሳስረክ ምን ልትጠቀም ነው? አገር ሞታለች ብሏል ብሎ ነው ፖሰተ። ኖ ኖ ሚኪ ሸራ አታርግ። ለለሚ ለማሲ ማታር ለማሰሽ እንዲሟባቅ አልፈልግም እንዲሟመቅ ኔ እዚያን ብዙ ሰው ስለሌለ ስናለ ነው ያወራውት፣ አይን ውስጥ እንዲገባ አልፈልግም። እኔ ያሳዝነኛል፣ ማርያምን፣ ሚኪ ምስኪን ነው። በመከራ በችግር ዚጋ የደረሰ ልጅ ነው። እኔ አምስት ስድስት አመት ሊሆነ ነው ሚኪን ካወቅኩት፣ ግን ያሳዝነኛል። ምንም አያውቅም። ገባችሁ? እሷስ ብትሆን ይቺ ደንቆሮ ይህንን ለሀቢባ አድርሱልኝ ማለት ነው። አንቺ ካድሬ አንቺ ብስ ብስ ዝም ብለሽ ጌምሽን አትጫወችም? አገር አነባች፣ አገር ከሰረች፣ አገር በዕዳ ተያዘች እያልሽ እየዘባረቅሽ ኢትዮጵያ ያለን ሰው ከርቸሌ ለማስገባት አላማሽ ምንድን ነው? አንቺ የዕድር ኩባያ የጣሊያን ኮዳ፣ አንቺ በቁምሽ አልጋ ስር የምትገቢ ምን አባሽ ሆነሽ ዘብ እና ጣሊያን ካድሬ መሆንሽን አረፈሽ። ጌምሽን አትጫወችም አንቺ ይኸው የሸቀልሽውን ዩቲዩብ ላይ የሴቱን ገበና እያወጣሽ ባል አገናኛለሁ እያልሽ የሸቀልሽውን ክፍያ ላብይ ላኪለት። ልጁን ግን ምንም የማያውቅ ልጅ ልታስጠቁሪው አንቺ። ስለዛ ከሩት አርፋ ጌምን ተጫወት። ሶዮ መሮታል። እዳውስ ገብቷል። እያፈሰ ነው የሚያስረው። እያፈሰ ያብሄን። እዳውስ ገብቷል። ሚይዘው የሚጨብጠው አጥቷል። እንደኔ ሀቢባ ላይ ነቃ የለም አረባ ይነኩ የገደሊክ ብርቅ ነቃ አልነቃ ምድረ ገርዳ በምን አገባኝ። ግን ግን በቃ ልጁ ሳያስበው እንትን ውስጥ እንዳትከተው ነው መሰሪ ሴት ቅልቦች። እኮ ብልጽግናዎች ናቸው ቅልቦች አስር ጊዜ ቅልቦች ሼር አድርጎላት ቅልቦችም ቶ ፖለቲካ አይገባችሁም እኮ እናንተ የቲክቶክ ሰጋቱራዎች መቼ ይገባችኋል? አገር ላይ ህግ አለ እንዲባል እኮ ነው። ቀለጣችን ጥሩ ምናምን የምትለው አሁን እግዚአብሔር ነው። ሚኪ ተጠቁሯል ተጠቁሯል እንዳለ የካድሬዎች ፌስቡክ ላይ ማለት ነው ፖስት ተውታል። አገር ሞታለች ብሏል ብሎ እኔ እንደውም ደብዳቤ ነው የጻፍኩት ፌስቡክ ላይ አረ እሱ ያለው እንደዛ አይደለም። እናቱ በፊትም እናቴ ሞታለች እያለ ያወራል ብዬ ማለት ነው። ስለዛ አንተ ለማይረባ ጌም ብለክ ሚኪም ቀብጠካን ዋጋክን እንዳታገኝ፣ ዋጋሽን እንዳታገኝ ሚኪም መንግሥት ሚዛው ናቷል ከርቸሌ እንዳትገቢ። ወይ ጃኒ ጃኒን ፍቷት በቃ ጃኒ ምስኪን ልጅ በቃ ተጨነቀች።

ምን አስገባው? እሱስ በአደባባይ ወደ ኢትዮጵያ ኢትዮጵያ መግባት ሲፈልጉ በቪዲዮ ተገልጻችሁ መንግስትን የምትቃወሙ ከነበራችሁ ሰወር ብላችሁ እንደኔ 15 ቀን ከቲክቶክ ጠፍታችሁ ሹልክ ብላችሁ ሄድ ብላችሁ ምልስ ነው ማለት ያለባችሁ። መቼ ታሰረ ታሰረ እያሉ ታስሯል እና ለጓደኛ ራሱ መንገር የለባችሁም እኮ እንትና ደግሞ ሊያቀጣጥል ይሄ ሙባረክ የተረገመ ፖሰተው ደሞች፣ ቴምር የሚሏት ቀዳዳ ሴት ናት፣ የተቀደደች አደባባይ እያወራች በቃ አይለቁትም። እንትኑን ታበዛበታለች፣ ሳ ጣሩን ታበዛበታለች። ከዛ ሙባረክ ለከተ ደብቆ ፍርድ እያረጋቸው ነበር ማለት ነው፣ ፖሰተው ከዛ ኮመንት ላይ ሙባረክ ገብት ገበ እሰይ ያላለ የለም እሰይ እሰይ በኦሮምኛ እንደውም ጀባዳ እያሉ ያሉ ሁሉ ጽፏል ጀባዳ ወጥሩ ያለበት ነገሩን እያሉ ምን ይደረጋል ሲያሳዝን በጣም ደበቅ ብሎ ነው እንጂ መሄድ እና ሚኪያችን ተጠንቀቅ ተጠንቀቅ ብያለሁ ሚኪ ፊት አውራሪ ተጠንቀቅ እነዚህ አውቀው ጌም እንደ እየተጫወቱ የሚያስለፈልፉ ሰዎች አንተ በየዋነት ነው የምታወራው። ፖለቲከኞች ደግሞ ቪዲዮ ክንብስተው እየተነተኑት ነው። ስለዛ ጥንቃቄ ያስፈልጋል ብራዘር። በኋላ አንዴ ከገቡ በኋላ ምንም እንትን የለም። ለምን ገባው እዚህ ሰዓት እና ምን አይገባም? መቼስ ቤተሰብ አለ። ለምን እንደዛ ማለት አይቻለም። ሹልክ ብላችሁ በቪዲዮ የምታወሩ ሰዎች ምናምን ትላንት ሞጣ በገብቻ ብቻ ይሞጣ ላይ አፈር ያስመላው ይሞጣ ሞጣ ጋ ገባው። ትላንት ደብሮ ይቆይ ልንገር አለ ይገቦታል ወዶዋል። ከዛ ሞጣ ጋ ገባውና ፌቢው ስሚል ፌቢ፣ ላንቺ ልንገርሽ ድብር ብሎኝ ነበር ትላንት። ከዛ ሞጣ ጋር ጥልቅ ብዬ ልክ ሊቅ ያልገባው ከተነሽ ከደቡብ አፍሪካ ነሽ አለ። አይ ተዋሳለኝ አልኩት። ከዛ በኋላ ሐዋሳ ሐዋሳ አይባልም እያለ ለሌላ ሊያስተምር አልፈለገም። አቃትም እኮ ከነመፈጠሩ ወጣ አቃት። ዋሳ እኮ እሺ አልኩት። ሐዋሳ ነው የሚባለው ይለኛል። እሺ፣ የማናት ሐዋሳ አይለኝም። አይ እንግዲህ እኔ አላቅም። የድሮ አባቶች ይርግ ይርጋለም፣ ሐዋሳ ወንዶ ገነት የሚባሉ አገሮችን የኮተኮቱት

በቃ አሁንቼ ቂጥሽን ምን እያደረግሽ አለ ሐዋሳ ሀዋሳ ቀይቱን ጥቁርቱን የማያውቃትን ሀዋሳ ሀገሬ የነትምት የተቀበረችበትን ለእኔ ሊያስተምረኝ ለእኔ ሊተነትን ፈለግ። ሞጣ ሌላ ሰው ቢሰርበኝ እቀየማለሁ፣ እናደዳለሁ። ሞጣ ምንም ቢሰርበኝ እኔ ልቀየመው ማርያም። እኔ የምቾቴ ይመቸኛል። ከዛ ደግሞ እንደዚህ አለ የምንድን ነው የፎቶ ፋን ነው የምትደግፉ